ክቡራትና ክቡራን ተመልካቾቻችን ቀዳሚ የምናደርገው ጉዳያችን አትሌቲክስን ይመለከታል። በዓለም የቤት ውስጥ አትሌቲክስ ሻምፒዮና የሚሳተፈው የኢትዮጵያ ልኡክ ሽኝት ተደርጎለታል። በቻይና ናንጂንግ ነው ውድድሩ እንግዲህ አርብ የሚጀምረው የፊታችን አርብ ማለት ነው። ለሶስት ቀናት እስከ እሁድ በተከታታይ የሚደረግ ነው የሚሆነው። ልኡኩ እንግዲህ እኩለ ሌሊት ላይ ሽኝት ተደርጎለታል። 12 አትሌቶች፣ ሁለት አሰልጣኞችና ሌሎችም የቡድኑ አባላት በጋራ ነው የተሸኙት። የኢትዮጵያ አትሌቲክስ ፌዴሬሽን ፕሬዚዳንት ኮማንደር አትሌት ስለሺ ስህን፣ የኤፍዲ ባህልና ስፖርት ሚኒስቴር የስፖርት ልማት ዘርፍ ሚኒስትር ዴታው አቶ መኪው መሀመድና ሌሎችም ተገኝተው ሽኝት አድርገዋል። ሚኒስትር ዴታው አቶ መኪዩ መሀመድ በድል እንደምትመለሱና ና የሀገራችሁ ሰንደቅ ዓላማ ከፍ አድርጋችሁ እንደምታውለ በልቡ እርግጠኛ ነኝ ሲሉ በሽኝቱ ላይ ተናግረዋል። እንግዲህ ኢትዮጵያ በተለያዩ የአትሌቲክስ ውድድሮች ውጤታማ እንደሆነች የሚታወስ ነው። በቤት ውስጥ የዓለም አትሌቲክስ ሻምፒዮናም እንደዚሁ የቤት ውስጥ ውድድርም ከ800 ሜትር ሴቶች እስከ 3000 ሜትር በሁለቱም ጾታ ነው ውድድሩን የምታደርገው። በ800 ሜትር ሴቶች አትሌት ጽጌ ድጉማ፣ ንግስት ጌታቸውና ሀብታም አለሙ ይሳተፋሉ። በ800 ሜትር አትሌት ጽጌ ድጉማ በጣም በውድድሩ የምትጠበቅ አትሌት ነች። ባለፈው ዓመት እዚህ ውድድር ላይ 800 ሜትር ግላስኮ ላይ ሻምፒዮን እንደነበረች እናስታውሳለን። 1500 ሜትርም በሁለቱም ጾታ ነው ውድድሩ የሚደረገው። ጉዳፍ ጸጋይ፣ ድሪቤ ወልተጂ ና ወርቅነሽ መሰላ ኢትዮጵያን በሴቶች ይወክላሉ። መለሰ ንብረትና ሳሙኤል ተፈራ ደግሞ በወንዶች ኢትዮጵያን የሚወክሉ አትሌቶች ናቸው። በ ሜትር በሁለቱም ጾታ ኢትዮጵያ ተሳተፋለች። በሴቶች ብርቄ ሃየሎም፣ ፍሬወይኒ ሃይሉና ጽጌ ገብረሰላማ ጠንካራ የሚባሉ አትሌቶች ናቸው ኢትዮጵያን የሚወክሉት። በወንዶች ደግሞ በሪሁ አረጋዊ፣ ጌትነት ዋለና ቢኒያም መሃሪ ኢትዮጵያን የሚወክሉ አትሌቶች ናቸው። የፊታችን አርብ እንግዲህ ጀምሮ ለሶስት ተከታታይ ቀናት ይደረጋል ውድድሩ። የኢትዮጵያ ሴቶች ፕሪሚየር ሊግ ጨዋታዎችን እንመልከት። 16ኛ ሳምንቱ ላይ ደርሷል። መራ ግብሩ ትላንት ሁለት ጨዋታዎች በ16ኛ ሳምንት ጨዋታዎች ቀጥለው ተደርገው ነበረ። ሀዋሳ ከተማ ቂርቆስ ክፍለ ከተማን አንድ ለባዶ በማሸነፍ ወደ አሸናፊነቱ የተመለሰበትን ውጤት ማስመዝገብ ችሏል። ሙሽ ዳንኤል ናት ለሀዋሳ ከተማ ብቸኛዋን የማሸነፊያ ግብ ማስቆጠር የቻለችው። መቻል ከቦሌ ክፍለ ከተማ ያደረጉት ጨዋታ ደግሞ አንድ አቻ ነው የተጠናቀቀው። መቻል በተከታታይ ነጥብ እየጣላቻ እየተለያየ ነው የሚገኘው። ቤተልሔም መንተሎ ለመቻል ሜላት አሊሙዝ ደግሞ ለቦሌ ክፍለ ከተማ ትላንት ግቦችን ማስቆጠር ችለዋል። ወደ ኢትዮጵያ ከፍተኛ ሊግ ጨዋታ ውጤቶች ስናመራ ደግሞ የኢትዮጵያ ከፍተኛ ሊግ በሁለት ምድብ አዲስ አበባና ሀውሳ ላይ እየተካሄደ እንደሆነ ይታወሳል። አዲስ አበባ አበበ ቢቂላ ስታዲየም ላይ በምድብ ለ ትናንት ደሴ ከተማ ከሱሉልታ ክፍለ ከተማ ያደረጉትን ጨዋታ ደሴ ሁለት ለባዶ በማሸነፍ ወደ ፕሪሚየር ሊጉ ለማድረግ ወደ ፕሪሚየር ሊጉ ለማድረግ እያደረጋለው እንቅስቃሴ አሁንም ከኔጌል ዳርሲ ና ሀላባ ጋር አንገት ለአንገት ተናንቀው ፉክክር እያደረጉ ነው የሚገኙት። ትላንት ማሸነፉን ተከትሎ እንግዲህ ባነጥብ ዝቅ ብሎ ሁለተኛ ደረጃ ላይ የተቀመጠበትን ውጤት ማስመዝገብ የቻለው ደሴ ከተማ ጌታ ሰጠኝ ሸዋና አብዱላጢፍ ሙራድ ለደሴ ከተማ ግቦችን ማስቆጠር ችሏል። ነጌ ላርሲና ደሴ ከተማ በአንድ ነጥብ ልዩነት አንደኛና ሁለተኛ ላይ የተቀመጡት ክለቦች የፊታችን እሁድ የሚያደርጉት ጨዋታ ደግሞ በጉጉት የሚጠበቅ ሆኗል። ሀላባ ሰላሳ ነጥቦችን ይዞ ከመሪው ነጌ ላርሲ በሶስት ከደሴ ደግሞ በሁለት ዝቅ ብሎ ሰላሳ ነጥቦችን ይዞ ሶስተኛ ደረጃ ላይ ተቀምጧል። ኦሜድ ላከ የካ ክፍለ ከተማ ትላንት አንዳቻ ተለያይተዋል። ከምድብ ሀ ደግሞ የምድብ ሀ ጨዋታዎች ሀዋሳ ላይ ነው እየተካሄዱ የሚገኙት። ሸገር ከተማ መሪው ከአዲስ አበባ ከተማ አንዳቻ ተለያይተዋል። አምቦ ከተማ ደግሞ ነቀምቴ ከተማን ሁለት ለባዶ ትላንት ማሸነፍ ችሏል። ወደ ውጭ መረጃዎቻችን ስናልፍ የአውሮፓ ቻምፒዮንስ ሊግ የሴቶች የሩብ ፍጻሜ የመጀመሪያ ዙር ጨዋታዎችን እናነሳለን። አርሰናል በሴቶችም በርግጥ በወንዶችም በሴቶችም በሩብ ፍጻሜው ከሪያል ማድሪድ ጋር ነው የተገናኘው። አርሰናል ትላንት በሴቶች ወደ ስፔን አቅኝቶ ሁለት ለባዶ ተሸንፏል። አርሰናል ኮሎምቢያዊቷ ወጣቷ አጥቂ ሊንዳ ካይሴዶ ለሪያል ማድሪድ ቀዳሚዋን ግብ አስቆጠራለች። አቴኒያ ደግሞ ሌላኛዋን ግብ ነው ያስቆጠረችው። ትላንት አርሰናል በሜዳው ላይ ዝናባማ የነበረ ሜዳ ነበረ ጨዋታውም የተደረገበት እና ስታዲዮ አልፍሬዶ ዲስቲፋኖ በተለይ ጨዋታው ለጨዋታ ምቹ እንዳልነበረ ስቴዲየሙ ለጨዋታ ምቹ እንዳልነበረ ማንሳት ይቻላል። የቀድሞ የአርሰናል ተጫዋች የነበረው ያን ራይት አሁን ደግሞ በተንታኝነት ነው እያገለገለ የሚገኘው እና ሜዳውን እጅግ በጣም አሳፋሪ ሜዳ ነው ሲል ተናግሮታል ገልጿል ዝናባማና አስቸጋሪ በነበረው ሜዳ ለማንኛውም አርሰናል ሁለት ለባዶ ተሸንፎ እንግዲህ በቀጣይ የመልሱን ጨዋታ ኢምሬትስ ላይ በሳምንቱ የሚያደርግ ነው የሚሆነው። አርሰናል አንድ ጊዜ ይህንን ዋንጫ በማንሳት እንግዲህ ከእንግሊዝ ክለቦች ብቸኛው ክለብ መሆኑን ማንሳት እንችላለን። ባየር ሙኒክ ከኦሎምፒክ ሊዮን ትላንት እንዲሁ ያደረጉት ጨዋታ በኦሎምፒክ ሊዮን ሁለት ለባዶ አሸናፊነት ተጠናቋል። የፈረንሳዊ ክለብ ኦሎምፒክ ሊዮን 24 ዓመታትን ባስቆጠረው የሴቶች የአውሮፓ ቻምፒዮንስ ሊግ ጊዜ ስምንቱን ሻምፒዮን በመሆን ውጤታማ ና ባለክብር የሚባል ቡድን ነው። ትላንት ወደ ጀርመን አቅንቶ ባየር ሙኒክን ሁለት ለባዶ አሸንፎ ተመልሷል። ቻዊንግና ና ዱሞርናይ ለሊዮን ግቦችን ያስቆጠሩ ተጫዋቾች ናቸው ናቸው የስምንት ጊዜ ሻምፒዮኑ ከሜዳው ውጭ ማሸነፉ ሊሆን በሜዳው የሚያደርገውን ጨዋታ ቀላል ያደርግለታል ተብሎ ነው የሚጠበቀው ዛሬ ሁለት ጨዋታዎች ቀጥለው ይደረጋሉ የጀርመኑ ና የሁለት ጊዜ ሻምፒዮን ወልፍስበርግ ከወቅቱ ሻምፒዮን ና ሶስት ጊዜ ሻምፒዮን ከሆነው ባርሴሎና ምሽት ሁለት ሰዓት ከአርባ አምስት ይጫወታሉ ከዛ ውጭ ደግሞ ሁለቱ የእንግሊዝ ክለቦች ማንቸስተር ሲቲ ና ቸልሲ ምሽት አምስት ሰዓት ላይ ጨዋታቸውን ቀጥለው የሚያደርጉ ነው የሚሆነው ወደ ኢትዮጵያ ብሔራዊ ቡድን በትንታኔ ወደምንመለከተው ጉዳያችን እንለፍና በዓለም ዋንጫ ማጣሪያ የተሻለ ውጤት ማስመዝገብ የሚያስችል ዝግጅት ማድረጋቸውን የኢትዮጵያ ብሔራዊ ቡድን አሰልጣኝ መሳይ ተፈሪ ተናግረዋል። አቡበከር ናስርን አካቷል። የኢትዮጵያ ብሔራዊ ቡድን በዓለም ዋንጫ ማጣሪያ ጨዋታ ዛሬ ሌሊት ወደ ቦታው አቅንቷል። የብሔራዊ ቡድኑ አምበል አስቻለው ታመነም የትኛውንም ቡድን ከፍ አድርገን አንመለከትም፣ ከግብጽ ጋር ጨዋታ ስናደርግ ይህንን እሳቤ አድርገን ነው የምንጫወተው ሲል አስተያየቱን ሰጥቷል። ለማንኛውም ትላንት ጋዜጣዊ መግለጫ ተሰጥቶ ነበር። አብርሃም ድማሱ በዝርዝር ተመልክቶታል። ለ2026 የዓለም ዋንጫ ማጣሪያ ከግብጽና ከጅቡቲ ጋር የምድብ ጨዋታዎችን የሚያደርገው የኢትዮጵያ ብሔራዊ ቡድን 24 ተጫዋቾችን በመያዝ ለ6 ቀናት ዝግጅቱን ሲያደርግ ቆይቷል። አጠቃላይ የብሔራዊ ቡድኑ ዝግጅትን አስመልክቶም ጋዜጣዊ መግለጫ ሰጥቷል። የዋሊያዎቹ አለቃ መሳይ ተፈሪ ተጋጣሚዎቻቸውን መሰረት ያደረገ ዝግጅት ማድረጋቸውንም አንስተዋል። ጌሞችን ለማየት ተደጋጋሚ የነሱን ጌሞች ስፔሻሊ የግብፅን በደንብ ነው ፊልሞችን ያገኘ ነው አይተናል። ባለፉትም የነበረውን የራሳችን የነበረው ክፍተቶች ምንድን ናቸው የሚለውን ለመመልከት ሞክረናል። ከዛ ከመጣን በኋላ ከልጆች ጋር ውይይቶችን አድርገናል። በተለያየ መልኩ ቅዳችን አንጻር፣ ከዲሲፕሊን አንጻር፣ ከሞራል አንጻር፣ ስነ ልቦና አንጻር ተዘጋጅተናል። ምርጫው መከላከልን መሰረት ያደረገ ነው። ይህ ደግሞ እርስዎ ከተለለው ካሉታት ጨወት ጋር አይጣረስም ወይ በሚል ለቀረበላቸው ጥያቄም በጋራ መከላከልና ማጥቃትን መሰረት ያደረገ ነው ብለዋል አሰልጣኝ መሳይ ተፈሪ በተወሰነ መልኩ ይሄዱ ማጥቃት የሚችሉ የማል ተከላካዮችን ነው የመረጥ ነው። ፕላስ ዳርና ዳር ያሉት የመስመር እንትኖች የሚድ ፊልድ ካራክተር ነው ያላቸው። ሶስት አራት ሶስት፣ ምናልባት መጀመሪያ ሲጀምር ሲናገር የነበረው ነገር አለ። ይሄን ነው የምንከተለው። መከላከሉንም አንቅም ማጥቃቱንም አንተው። ለመከላከል አይደለም የተዘጋጀ ነው። እግር ኳስ ሁለቱንም ነገር ባላንስ አድርጎ መሄድ ይፈልጋል። ከራሳችን ካለን ዝግጅት ወቅታዊ ካሉ ልጆች ኦፖነንትን ግምት ውስጥ ባስገባ መልኩ ነው ልጆችን ለዚህ አሁን ለምናስበው ነገር፣ እኛ ለምንፈልገው ነገር ይሄን አሁን ሶስት አምስት ሁለቱን ሊተገብሩ ይችላሉ ብለን የምናስባቸውን ልጆች ሴሌክት አድርገን እንትን ያደረግነው። የተጫዋቾች ምርጫ ከአላማችን ጋር ታሳቢ ያደረገ ነው ያሉት የዋሊያዎቹ አለቃ፣ የአቡበክር ናስር ምርጫ ችሎታና ልምዱን ታሳቢ ያደረገ እንደሆነም ተናግረዋል። አቡበክርን በተመለከተ መረጃዎችን ወስደናል። ከእሱ ጋርም ኮሚኒኬት አድርገናል። ያለበትን ሁኔታ ቲሙ ጋር እየሰራ እንደሆነ ጤነኛ እንደሆነ ቼክ አድርገን ነው አብረን ነው የመጣ። ከመጣም በኋላ የሚያሳየው ነገር ጥሩ ነገር ነው ያየንበት፣ ጥሩ ነገር ካለን እኛ ከምንፈልገው ነገር አንጻር ይሰራልና ልጆችንም ያሉ ልጆችንም ያግዛል ብለን ነው አበክርን ወደኛ ያካተት ነው። የብሔራዊ ቡድን ዋንበል አስቻለው ታመነ በበኩሉ የትኛውን ቡድን ከፍ አድርገው እንደማይመለከቱ ገልጿል። በኮቺንግ ስታፉ የጠናከረ ስለሆነ ብዙ አጋዦች አሉ። ከኒውትሪሽን ጀምሮ በዛ በዛ የታገዘ ስለሆነ አሁን ጥሩ መንፈስ ላይ ነው ያለነውና በጥሩ ስሜት ነው ጨዋታውን የምናደርገው ማለት ነው። አይታችሁ እንደሆነ ከቅርብ ጊዜያቶች በኋላ እንደ ከዚህ በፊቱ ጎል ስንት ይገባባቸዋል ተብሎ የሚሄድ ብሔራዊ ቡድን የለንም በተሸነፍንባቸውም ባሸነፍንባቸውም ጨዋታዎች ቲሞቲ ግብፅም ከዚህ በፊት ሜዳው ላይ ሲያሸንፈን አንድ ለባዶ ተቸግሮ ነው። ከዛ በፊት ሁለት ባዶ አሸንፈን ስንመጣም እንዴት ዶሚኔት እንዳደረገን እናውቀዋለን። ስለዚህ ቡድኖች ላይ አሁን የተለየ ግምት ሰጥተን ሞሳላ ስላለ ምናምን የምንለው ነገር የለም። እግር ኳስ የሚፈቅደውን ነገር ነው የምናደርገው። ሁለቱ ጨዋታዎች የተሻለ ነጥብ በመያዝ ደረጃቸውን ማሻሻል እና የቡድን ግንባታውን ሂደት ማስቀጠልም ዋነኛ ግባቸው መሆኑንም ነው አሰልጣኝ መሳይ ተፈሪ በመግለጫው ላይ ያነሱት። እየተገነባ ነው በአንድ የሆነ ነገር ላይ አንደርስም በሂደት ነው እየሰራን ከነበረው ነገር እያረምን እያስተካከልን ያልን ምንመጣው አንዴ ቢሆን ነገር አናመጣም። ያው ጊዜዎች አጭር ቢሆኑም ባለው ጊዜ ውስጥ ለማስተካከል እንሰራለን። ብሔራዊ ቡድኑ የፊታችን አርብ መጋቢት 12 ከግብፅ ጋር እንዲሁም የፊታችን ሰኞ መጋቢት 15 ደግሞ ከጅቡቲ ጋር የዓለም ዋንጫ የምድብ ማጣሪያ ጨዋታውን በሞሮኮ ያደርጋል። አሁንም በብሔራዊ ቡድኑ ቆይታ እናደርጋለን። የሞሮኮ እግር ኳስ ፌዴሬሽን የኢትዮጵያ ብሔራዊ ቡድን በሞሮኮ ለሚያደርጋቸው የዓለም ዋንጫ ማጣሪያ ጨዋታዎች ከ40 ሺ ዶላር በላይ ወጪ እንደሚሸፍን ትላንት በተሰጠው ጋዜጣዊ መግለጫ ላይ ተገልጿል። የባህር ዳር ዓለም አቀፍ ስታዲየምም በቀጣይ የብሔራዊ ቡድኑን ስደት በማስቀረት ረገድ ትልቅ ሚና እንደሚጫወትም የኢትዮጵያ እግር ኳስ ፌዴሬሽን ዋና ስራ አስፈጻሚ ባህሩ ጡላሁን ተናግረዋል። የዚህን ዝርዝርም ያዘጋጀው አብርሃም አድማሶ ነው። የኢትዮጵያ ብሔራዊ ቡድን ኢትዮጵያ የካፍና የፊፋ ስታንዳርድን የሚያሟላ ስቴዲየም ባለመያዟ ምክንያት የነጥብ ጨዋታዎችን ከሜዳ ውጪ ለመጫወት ከተገደደ ዓመታት ተቆጥሯል። በቀጣይ ቀናት የሚደረጉትም የዓለም ዋንጫ ማጣሪያ ጨዋታዎች በሞሮኮ የሚደረጉ ይሆናል። ከግብጽና ከጅቡቲ ጋር የሚደረጉ ጨዋታዎችን አስመልክቶ ከስጤ መግለጫ የተሰጠ ሲሆን፣ አስተዳደራዊ ጉዳዮች ላይ ማብራሪያ የሰጡት የፌዴሬሽኑ ዋና ስራ አስፈጻሚ አቶ ባህሩ ጥላውን ለጨዋታው የሞሮኮ እግር ኳስ ፌዴሬሽን ከ40 ሺህ ዶላር በላይ ወጪ እንደሚሸፍን ገልጸዋል። የቡድኑን ሙሉ አኮሞዴሽን የሆቴል አኮሞዴሽን፣ የትራንስፖርት፣ የኢንተርናል ትራንስፖርት፣ አውሮፕላን ውጭ የኛ ውጪ ነው። የኢንተርናል ትራንስፖርት፣ የዳኞች የሚያርፉበት የሆቴል፣ ለእነሱ የሚመደበው መኪና፣ ከዛ በተጨማሪም ደግሞ ለግብፅ እና ለጅቡቲ ብሔራዊ ቡድኖች የሚመደቡ መኪናዎች ከዛ በተጨማሪ ደግሞ የሜዳ ፋሲሊቲ ወጪዎች ይኖራሉ እና ከአርባ እስከ ሀምሳ ሺህ ዶላር የሚወጣ ወጪን የሞሮኮ እግር ኳስ ፌዴሬሽን የሚሸፍንልን ይሆናል። ለብሔራዊ ቡድኑ መሰደድ ዋና ምክንያት የሆነው የመሰረተ ልማት አለመሟላት ሲሆን፣ ፌዴሬሽኑ የስታዲየም ግንባታዎችን በተመለከተ ከባለ ድርሻ አካላት ጋር በትኩረት እየሰራ እንደሚገኝ ያነሱት ዋና ስራ አስፈጻሚው፣ በተለይም አሁን ላይ የባህር ዳር ስታዲየም በቅርቡ ጨዋታዎችን ሊያስተናግድ እንደሚችልም ገልጸዋል። በመናበብ እየሰራ ያለ ስታዲየም ቢኖር የባህር ዳር ስቴዲየም የባህር ዳር ስቴዲየም ክቡር ምክትል ጠቅላይ ሚኒስትሩ የጎበኙበት ሂደት እንዳለ አስታውሳለሁ። በቅርቡ እንደዚሁም የኢትዮጵያ እግር ኳስ ፌዴሬሽን የክለብ ላይሰንሲንግ ዲፓርትመንት ከካፍ ከመጣው የቀድሞ የክለብ ላይሰንሲንግ ዲፓርትመንት ኃላፊ ከመሀመድ ሲዳት ጋር በመሆን እንደምታስታውሱት መሀመድ ሲዳት ነበረ የባህር ዳር ስቴዲየምን ያገደው እሱ ራሱ በጣም እየተሰራ ባለው ስራ በጣም ተደንቆ በዚህ ሂደት ውስጥ ስራው በዚህ ደረጃ የሚቀጥል ከሆነ በቀጣይ አምስት ወራት ውስጥ የኢትዮጵያ ብሔራዊ ቡድን በሀገሩና በደጋፊው ፊት መጫወት የሚችልበት እድል አለው ብሎ በኮንፊደንስ እሱም የተናገረበት ነው። እና ከዛ አንጻር እየተሰራ ያለው ስራ መልካም ነው። ሌሎቹም ስቴዲየሞች ከነዚህ ተሞክሮዎችን በመውሰድ የተሻለ ነገር በማድረግ የኢትዮጵያ ብሔራዊ ቡድን ወደ ሀገሩ እንዲመለስና በደጋፊ ፊት ጨዋታውን ማድረግ የሚችልበትን ሁኔታ ማመቻቸት እንዲችሉ ለሌሎቹም ጥሪውን እናስተላልፋለን። ከዋሊያዎቹ አለቃ መሳይ ተፈሪ ውል ጋር በተያዘ በቻን ውጤታማ ሳይሆኑ እንዴት ቀጠሉ ለሚለው ጥያቄም ፌዴሬሽኑ ብዙ ሁኔታዎችን ከግምት በማስገባት እንዲቀጥሉ እንደወሰነም ነው ዋና ስራ አስፈጻሚ የተናገሩት። ስራ አስፈጻሚ ኮሚቴ ያለውን ሂደት በደንብ ተመልክቶ ከአድቫይዘሪ ቦርዱ የቀረበውን ሪኮመንዴሽን እና አጠቃላይ ሪፖርት መሰረት አድርጎ አሁን ላይ የትኛው አሰልጣኝ ይህንን ቡድን በጀመረው መልኩ የተሻለ አድርጎ ማስቀጠል ይችላል ተስፋ ያለው አሰልጣኝ የትኛው ነው የሚለውን በደንብ የማየት ስራ ተሰርቶ ኮች መሳይ ተፈሪ እንዲቀጥሉ ነው የተደረገው። የሚል ነገር ነው ለማንሳት የምፈልገው እንደዚህ አይነት ውሳኔዎች በጣም ክሪቲካል እና በደንብ የሚታዩ ናቸው ወይም ደግሞ በቀላሉ ታይተው የሚወሰኑ ውሳኔዎች እንዳልሆኑ በዚህ አጋጣሚ ለመግለጽ እወዳለሁ። ጨዋታዎቹን በርካታ ኢትዮጵያውያን በሚገኙበት ደቡብ አፍሪካ ለማድረግ ቢታሰብም የስቴዲየም ኪራይ ዋጋ መወደዱ ወደ ሞሮኮ ማቅናቱንና በተለይም ከግብፅ ጋር በሚደረገው ጨዋታ ፌዴሬሽኑ ወደ ሰባ ሺህ ዶላር የሚያገኝ እንደሆነም ተጠቁሟል። አባቤ ዘንድሮ ስንቄ ባንክ ለመላው የእስልምና እምነት ተከታዮች ለ1446ኛው ረመዳን ወር በሰላም አደረሳችሁ እያለ የተቀደሰውን የረመዳን ወር የመተሳሰብ፣ የይቅርታና የአብሩነት እንዲሆን ይመኛል። ይህ ጊዜ እሴቶቻችንን ቆም ብለን የምናስብበት ግንኙነታችንን የምናጠናክርበትና የመስጠት ልምዳችንን የምናሳድግበት ጊዜ ነው። ሲንቄ ባንክ ይህን የተቀደሰ ጊዜ የሰላም የአንድነት፣ የመደጋገፍ እንዲሁም ከፈጣሪያችሁ እዝነትን ምህረትንና አዲስ ብስራትን የምትሰሙበት እንዲሆን እየተመኘ ንግዶን ለማቀላጠፍ ታስቡ የተዘጋጀውን የኢሳህን ከወለድ ነጻ የባንክ አገልግሎታችንን ስናቀርብላችሁ በታላቅ ደስታ ነው።

ስንቄ ባንክ የስፖርት ዜናዎቻችን የክብር አጋር ነው። እንቀጥላለን። ወደ ውጭ አጫጭር የስፖርት መረጃዎቻችን ስናልፍ ቡካይ ሷካን ነው የምናገኘው። አርሰናል የቡካይ ሷካን ውን ለማራዘም ንግግር ሊጀምር እንደሆነ ተገልጿል። ከታህሳስ ወር ጀምሮ እንግዲህ ጉዳት ላይ ነው የሚገኘው የ23 ዓመቱ እንግሊዛዊ የመድፈኞቹ ኮከብ ቡካዩ ሷካ፣ ነገር ግን በተለይ በአውሮፓ ቻምፒዮንስ ሊግ አርሰናል በቀጣይ በሩብ ፍጻሜ ጨዋታ ከሪያል ማድሪድ ጋር ላለበት መርሃግብር እንደሚደርስ ተገልጿል። የ23 አመቱ እንግሊዛዊ ኮከብ እንግዲህ በ2022 ውሉን አራዝሞ እስከ 20262027 እንደሚቆይ ይታወቃል። ሁለት ቀሪ ዓመታት አሉት። ነገር ግን በአውሮፓ ታላላቅ ሊጎች ተፈላጊ መሆኑን ተከትሎ ቡካዮ ሳካ መድፈኞቹ ተጨማሪ ለማራዘም ከቡካዮ ሳካ ጋር ንግግር ሊጀምሩ እንደሆነ ተገልጿል። 10 ሚሊዮን ፓውንድ በዓመት አሁን ላይ ያገኛል ቡካዮ ሳካ ስለዚህ በቀጣይ ውሉም ያራዝም ከሆነ ደግሞ ተጨማሪ ቦነስ የሚያገኝ ይሆናል ተብሎ ነው የሚጠበቀው። ላሚን ያማልን እንመልከት በቀጣይነት አሁን ላይ በወጣትነቱ የተለያዩ ክብረ ወሰኖችን እያስመዘገበ በእግር ኳሱ ምርጥ ብቃት ካላቸው ተጫዋቾች መካከል አንደኛው የባርሴሎና ኮከብ ላሚን ያማል እንደሆነ የሚታወቅ ነው። የአውሮፓ ቻምፒዮንስ ሊግን የማሸነፍ አቅም እንዳለው ባርሴሎና ክለቡ ይህ ወጣት ተጫዋች ተናግሯል። ከስፔን ብሔራዊ ቡድ ጋር ለኔሽንስ ሊግ ዝግጅት እያደረገ ነው የሚገኘው በእርግጥ በአሁኑ ሰዓት። ነገር ግን የምድብ የአውሮፓ ቻምፒየንስ ሊግ የምድብ ጨዋታዎች ሲጠናቀቁ ሊቨርፑል ይህንን ዋንጫ የማንሳት ትልቅ ግምት እንደነበረው አውቃለሁ። አሁን ግን ባርሴሎና ነው ይህንን ዋንጫ ማንሳት የሚችለው ክለብ ሲል አስተያየቱን ሰጥቷል። ላሚን ያማል ካምናው የተለየ ቡድን እንደ ቤተሰብ የሚተሳሰብ ጥሩ ቡድን እንዳለን መግባባቱም ጥሩ እንደሆነ እንዳላቸው ነው። እንግዲህ ባርሴሎናን ያነሳው ይህ ላሚን ያማል የትኛውንም ቡድን አንፈራም፣ ለሪያል ማድሪድ ባርሴሎና ነው እንጂ አስጊው፣ ለባርሴሎና ሪያል ማድሪድ ይህን ያልከባዱ ቡድን እንዳልሆነም ሊቨርፑል ጨምሮ አስተያየቱን ሰጥቷል። የ17 ዓመቱ ላሚን ያማል ለማንኛውም ቻምፒዮንስ ሊጉን እናነሳለን ሲል አስተያየቱን ሰጥቷል። የቀድሞውን የቶትናሙን አሰልጣኝ ማውሪሲዮ ፖቼቲኖን እንመልከት በቀጣይነት ደግሞ ማውሪሲዮ ፖቼቲኖ አንድ ቀን ወደ ቶትናም እመለሳለሁ የሚል አስተያየቱን ሰጥቷል። ከስካይ ስፖርት ጋር በነበረው ቆይታ የ53 አመቱ አርጀንቲናዊ አሰልጣኝ የአሜሪካ ብሔራዊ ቡድን ነው እያሰለጠነ የሚገኘው። ነገር ግን አንድ ቀን ወደ ቶትናም እመለሳለሁ ሲል አስተያየቱን ሰጥቷል። ከዳንኤል ሌቪ ከቶትናሙ ሊቀመንበር ጋር ጥሩ ግንኙነት አለኝ፣ አሁንም ቢሆን አንድ ቀን እመለሳለሁ ሲል አስተያየቱን ሰጥቷል። አምስት አመት ተኩል ነው በቶትናም የቆየ 2015 ና 16 16 ና 17 ላይ በፕሪሚየር ሊጉ ጠንካራ ተፎካካሪ እንዲሆን አድርጎት ነበረ። ቶትናምን 2019 ደግሞ በአውሮፓ ቻምፒዮንስ ሊግ እስከ ፍጻሜ እንዲጓዝ ማድረግ ችሎ ነበረ። አሁን ግን አንጂ ፖስት የኮግሉ ቶትናምን እየመሩ 14ተኛ ደረጃ ላይ ነው በፕሪሚየር ሊጉ የተቀመጡትና እየተቸገሩ ይገኛሉ። አንድ ቀን መለሳለሁ ሲል አስተያየቱን ሰጥቷል። በመጨረሻ የምንመለከተው ጉዳይ ዓለም አቀፉ ኦሎምፒክ ኮሚቴ ከዛሬ ጀምሮ እንግዲህ ጠቅላላ ጉባኤውን የሚያደርግ ነው የሚሆነው ለሶስት ቀናት በግሪኳ ኮስታ ናቫሪኖ ከተማ 144ኛውን ጠቅላላ ጉባኤ ያደርጋል ተብሏል። የተለያዩ ውሳኔዎች ይጠበቃሉ። አጀንዳዎቹ በዋናነት በተለይ በቀጣይ ስምንት አመታት ተቋሙን የሚመራ ፕሬዚዳንት መምረጥ ነው ተብሏል። ቶማስ ባህ የዚህ ፕሬዚዳንት ነበሩ የዓለም አቀፍ ኦሎምፒክ ኮሚቴ። በቀጣይ በፈቃዳቸው እንግዲህ ስልጣን ይለቃሉ እንደማይቀጥሉ አሳውቀዋል። ሰባት እጩዎች ይፎካከሩበታል ተብሏል። በፕሬዚዳንትነት የአለም አትሌቲክስ ፕሬዚዳንት የሆኑት ሴባስቲያን እኮ ይህንን ውድድር የፕሬዚዳንትነት ውድድርን የማሸነፍ ቅድመ ግምትን አግኝተዋል። ቶማስ ባህን የሚተካው አስረኛው ፕሬዚዳንት እንግዲህ ለቀጣይ ስምንት አመታት ይህንን የአለም አቀፍ ኦሎምፒክ ኮሚቴን በፕሬዚዳንትነት የሚመራ ነው የሚሆነው። ከኢትዮጵያ ቴሌቪዥን አዲስ ቀን የስፖርት መረጃዎቻችንም በዚህ ይጠናቀቃሉ። ደግነት መኩሪያ ነበርኩ። በሰላም ዋሉ።